ሰላም ሰላም ውድ የእውቀት ለፍሬ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? በዛሬው ክፍል ደግሞ ይዤላችሁ የመጣሁት ክፍል ሶስት እንግሊዘኛን በአማርኛ ከዚህ በፊት ክፍል አንድ ኤቢሲዲ አይተን ነበረ። ክፍል ሁለት ከሀ እስከ ሰ ድረስ በእንግሊዘኛ እንዴት መጻፍ እንደምንችል አይተን ነበረ። ዛሬ ደግሞ ከሰ ቀጣይ እረ ናት። ከረ ቀጥሎ እስከ በድረስ ያሉትን እናያለን ማለት ነው። ወደ ቪዲዮ ከመግባታችን በፊት ላይክ፣ ሰብስክራይብ፣ ሼር በማድረግ እንድትጀምሩ ስልጠይቃቸዋለሁ ማለት ነው። እሺ ወደ ቪዲዮ የስገባ መጀመሪያ እንደተለመደው በአማርኛ እናነባለን። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ በዚህ መልኩ በአማርኛ ካነበብን በኋላ በእንግሊዘኛ ደግሞ ረ አር ኢ ረ። አር ኢ እንደ ተነጋገር ነው። ፊደል አንደኛ ፊደላቶች አ የሚል ድምጽ ስላላቸው ኢን ይወስዳሉ። ከራሳቸው ድምጸት ጋር ኢን ይወስዳሉ ብለናል። ረ። አሁን አር ፊደላ፣ አር እና ኢ በአንድ ላይ ማለት ነው። አናባቢ ኢን ጨምሮ ነው የሚወስደው ማለት ነው። እሺ ሁለተኛ ፊደል ሩ ሩ ሲል ምን አይነት ድምፅ አለው ብለናል? ኡ የሚል ድምጽ አለው። ስለዚህ አር ዋናው ይወስዳል። ከዛ ኡ ምትወክልልን ደግሞ ኢን እንግሊሽ ዩ ናት። ስለዚህ አር ዩ ሩ፣ ሩ እሺ። ሪ ሲሆን ደግሞ አር አይ። ሶስተኛ ፊደል ኢ የሚለውን ድምጽ የምሰጠን ኢን እንግሊሽ አይ ናት ብለናል። ስለዚህ ሪ ስለዚህ ሪ የምትለዋን ኢ የሚል ድምጽ ስላለው ከዋናው ድምጸት ጋር ወይንም ከዋናው ፊደል ጋር አናባቢ አይን እንጨምራለን ማለት ነው ቀጣይ ራ አር ኤ ራ ስንል አ የሚል ድምጽ ስላለው አን የሚሰጠን ደግሞ ማን ነው አናባቢ ኤ ነው በእንግሊዘኛ ስለዚህ አር ኤ እሺ ሬ ኤ የሚለውን ድምጽም ኢ ስለሚሰጠን አር ኢ ሬ ከዛ ር አር ብቻው ነው አናባቢ የለውም። እዚህ ጋር ስድስተኛ ፊደላት ላይ አናባቢ የላቸውም። ከዛ ሮ አር ኦ አር ኦ ሮ ስንል ኦ የሚል ድምጽ ይሰጠናል። ኦ ደግሞ ኢን እንግሊሽ ይሄ ሌተር ነው ማለት ነው። ይሄ ስለሆነ በአንድ ላይ አር ኦ ሮ የሚል ድምጽ ይሰጠናል ማለት ነው። እሺ በዚህ መልኩ መጽሐፍ ረ ሩ ሪ ር ሮን በእንግሊዘኛም በአማርኛም በዚህ መልኩ መጽሐፍ እንችላለን ማለት ነው። እሺ ወደ ቀጣይ ፊደል ሲሄድ ፊደል ሸ፣ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሺ፣ ሾ። እሺ ሸ የሚለውን ድምፅ የሚሰጠን ኤስ እና ኤች ናቸው። ኤስ እና ኤች ሸ የሚለውን ድምጽ ይሰጡናል። ኢ አናባቢ እ የሚለውን ድምጽ ስለሚሰጠን ሸ ኤስ ኤች ኢ ኤስ ኤች ኢ። ኤስ ከ ኢ ጋር ስትሆን ሰ ነው። ኤች እና ኢ ሲሆኑ ሀ ነው። ስለዚህ ኤስ ኤች ኢ ሲሆን ጉባንድ ሶስቱ ሸ የሚል ድምጽ ይሰጡናል። ሸ የሚል ድምጽ ሹ ሹ፣ ኡ የሚል ድምጽ ስላለው ኤስ ኤች ዋናው ነው ነው፣ ከዛ ዩ አናባቢ ይጨመርበታል ሹ ሺ ተመሳሳይ ነው። ኤስች አይ አይ ኢ የሚል ድምጽ ስላላት ሺ የሚለውን ድምፅ ትሰጠናለች ማለት ነው። እሺ ቀጣይ፣ ሻ ኤስች ኤ አ የሚል ድምፅ ስላለው አን ደግሞ የሚሰጠ ማን ነው ብለናል። ኤ ስለሆነ ሻ። ሼ ኤ ኤስች ኢ ሼ። ሺ ኤስች ኦንሊ ምን የለውም ብለናል። አናባቢ የለውም ማለት ነው። ከዛ ሾ ኦ የሚል ድምጽ ስላለው ኤስ ኤች ኦ፣ ሾ። ስለዚህ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሺ፣ ሾ በዚህ መልኩ መጻፍ እንችላለን ማለት ነው። እሺ ቀ፣ ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። እሺ ቀ ኬ ኢ ኬ ኢ ቀ። ስለዚህ ቀ የሚል ድምጽ ስላለው አናባቢ ኢ ይወስዳል። ቀ የሚለውን ፊደል ደግሞ ድምጸት ደግሞ የሚሰጠን ኬ ስለሆነ ኬ ኢ ኬ ኢ እሺ። ቁ ኬ ዩ ኬ ዩ እሺ። ስለዚህ እዚ ጋ ቀ ላይ ኬ ተወካይዋ ዋና ተወካዩዋ ኬ ነች። ኬ ኬ ኬ ኬ ከዛ አናባቢ መጨመር ነው። ዋናዎችን ካስቀመጥን በኋላ ከዛ አናባቢ መጨመር ነው። አናባቢው ማነው ነው? መጀመሪያ ላይ ቀ እ ስለሆነ ኢ ነች። መጀመሪያ ላይ ቁ ኡ ስለሆነ ዩ እንጨምራለን። ሁለተኛ ጋ ዩ ናት የምጨመር ኢ ላይ ደግሞ ቂ ላይ ደግሞ ኢ ስለሆነች አይ ትጨመራለች። ቃ አ ስለሆነ ኤ ቄ ኤ ስለሆነች ኢ ቅ፣ ብቻውን ነው። ቆ ኦ። ስለዚህ እነዚህ አናባቢዎች ይጨመራሉ ማለት ነው። ስለዚህ ኬ ኢ ቀቀ ይወከላል ወይ ማለት ነው። ቁ ደግሞ ኬ ዩ፣ ቂ ኬ አይ፣ ቃ ኬ ኤ፣ ቄ ኬ ኢ፣ ቅ ኬ ብቻ፣ ቆ ኬ ኦ። በዚህ መልኩ መወከል እንችላለን። ግን አንዳንዴ ደግሞ ምን እናደርጋለን? ኪውን እንወክላታለን በቀላይ ኪውን የምንወክልበት አጋጣሚም አለ። ግን ካን ኬን መጠቀም እንችላለን። ኪውን መጠቀም እንችላለን። እዚች ጋ ኬል ጋ ኪውን የምንወክልበት አጋጣሚ ያለ። እዚ ጋ እዚች ጋ ኪውን ማድረግ የምንችልበት አጋጣሚ ያለ ግን ስንጽፍ የሆነ ነገር ስንጽፍ ኬን ነው ብዙ ጊዜ የምንጠቀም። ለዛ ነው እንጂ ኪውን አልፎ አልፎ እንጠቀማለን ማለት ነው። ስለዚህ እዚች ጋ ኪው ኪው ኪው ማድረግ እንችላለን። ይችን ኬን እያጠፋን ማለት ነው። ኬን እያጠፋን ኪው ኪው ኪው ኪው እንደዚህ የምናደርገውም ተመሳሳይ ነው። ግን ብዙ ጊዜ የተለያዩ ስሞችን ምናምን ስንጽፍ፣ ምሳሌ ቀበሌ ብዬ መጻፍ ብፈልግ የምትጠቀመው ኪውን ሳይሆን ኬን ኢ ነው። ኮመን የሆነ ብዙ ጊዜ የምንጠቀመው ኬ ኢ ኬን ነው። ስለዚህ ኬ ያለበት ስለሆነ ነው ለዛን የጻፍኩላችሁ እንጂ ኬ ባጋጣሚ ሌላ ቦታ ኪው ስትጠቀሙ ግራ እንዳትጋቡ ድምጹ ኪውም ቀ ድምጽ ድምጽን ያለው ማለት ነው። እሺ ሌላ በ በ ቡ ቢ ባ ቤ ብ ቦ። አሁን ከበስ ከቦ አነበብን። በን ምትወክልልኝ ፊደል ማናት? በ ቢ ናት። በእንግሊዘኛ ቢ ኤ ቢ ብለን ሁለተኛ ላይ የቆጠርናት ፊደል ማለት ነው። ከዛ ቢ ቢ እናስቀምጣለን ቢ ቢ ቢ ቢ ቢ ቢ ቢን ካስቀመጥም በኋላ በ ማለት ከፈለጋቸው አ ስለሚሆን በ ቢኢ። ቡ ኡ ስለሆነ ዩ ቢዩ ኡ ቡ። ቢ አይ ስለሆነች ኢ ሚል ድምጽ ስላለው ቢ አይ። ከዛ ባ አ ሚል ድምጽ ስላለው ኤ ነው ድምጹ። ቤ ኢ ሚል ድምጽ ስላለው ቢኢ ብ ብቻውን ነው ቢ ብቻ። ቦ ኦ ስላለው ቢ ኦ። ስለዚህ በ ቡ ቢ ባ ቤ ብ ቦ። ስለዚህ ዋናውን ነው ድምጽ እናስቀምጥና ከዛ አናባቢዎችን ማስቀምጥ ነው ዋናው ድምጽ ማን ነው? በ ነው። በ ደግሞ ቢ ኢ ነው አይደለ? ስለዚህ ለዚህ ለሙሉ የሚያስፈልገን የጋራ ማናወት ቢ ቢ ን እናስቀምጥና ከዛ አናባቢ መጨመር። አናባቢዎቹን እንዳልኳቸው አንደኛ ላይ ሁለተኛ ላይ ዩ ሶስተኛ ላይ አይ። አንደኛ ላይ ኢ ሁለተኛ ላ ዩ ሶስተኛ ላይ አይ አራተኛ ላይ ኤ አምስተኛ ላይ ኢ ስድስተኛ የለውም አናባቢ ሰባተኛ ኦ። እነዚህ አናባቢዎችን በመጨመር አምስቱን አናባቢዎች በመጨመር እንግሊዘኛን ቀለል አድርገን መማር እንችላለን ማለት ነው። ስለዚህ እዚህ ጋር የጋራ የምትይዙት ነገር ዋናዋን ድምጽ ምጽ ከያዛችሁ ተመሳሳይ ነው። እረ አረ ናት። የሸ ኤስኤች ነው። የቀ ኬ ነው ወይንም ኪው ነው። የበ ቢ ነው። ከዛ በኋላ አንደኛ ፊደል ከሆነ ኢ ኢ መጨመር ነው። ሁለተኛ ፊደል ከሆነ እዚህ አናባቢ ዋናው በያዛችሁት ላይ ዩ ዩ መጨመር ነው። ሶስተኛ ሪ ከሆነ ደግሞ አይ አይ፣ አራተኛ ኤ ኤ፣ አምስተኛ ኢ ኢ፣ ስድስተኛ የለውም ራሱ ድምጽ ብቻ ነው። ሰባተኛ ደግሞ ኦ ኦ ድምጽ መጨመር ነው። ስለዚህ በቀላሉ በዚህ መልኩ መማር እንግሊዘኛን በአማርኛ በቀላሉ ማወቅ እንችላለን ማለት ነው። ስለዚህ የሰራሁት ቪዲዮ ጥሩ ነው፣ ይጠቅመናል። ወደፊትም ስራልን ወይንም ደግሞ ዩቲዩብ ቻናሉ የሚለቀቁ ቪዲዮዎች እንዲደርሷችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረግ እንዳትረሱ ማለት ነው። አሁን ወደፊት እነዚህን ቆጥረን ከጨረስን ወይንም በየመሃሉ ቀጣይ ቃላት እየመሰረትን በእንግሊዘኛ እንዴት የሰው ስም እንጽፋለን እንዴት በእንግሊዘኛ የምንፈልገውን ነገር አማርኛ አማርኛን ጽፈን በእንግሊዘኛ እንዴት እንጽፋለን የሚለውን ቃላት ምስረታ በእንግሊዘኛ እና በአማርኛ ይዤላችሁ መጣለሁ። ስለዚህ ዩቲዩብ ቻናሉን ላይክ፣ ሰብስክራይብ፣ ሼር በማድረግ እንድትቆዩኝ ስል እጠይቃችኋለሁ ማለት ነው። በግል ኦንላይን መማር የምትፈልጉ ስልኬ አለላችሁ፣ በዛ ማግኘት ትችላላችሁ። የተለያዩ ሶሻል ሚዲያዎች ላይ ዋትሳፕ፣ ኢሞ፣ እንዲሁም ቴሌግራም፣ ፌስቡክ ሊሆን ይችላል። ማንኛውም ላይ ማግኘት ትችላላችሁ ማለት ነው። አመሰግናለሁ።